ጁን 2 2025 ራፕሶዲ ኦፍ ሪያሊቲ በፓስተር ክሪስ ኦያኪሎሜ የዛሬው ርዕሳችን የሚሆነው ህይወታችሁ የተለየ ነው ይላል ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አሮጌው ነገር አልፏል እነሆ ሁሉም አዲስ ሆኗል ሁለተኛ ቆሮንቶስ 5:17 ብዙዎች ዛሬ በህይወታቸው ውስጥ የተወሰነ ዕድሜ ላይ ሲደርሱ አንዳንድ ህመሞች ወይም የጤና ችግሮች እንደሚያጋጥማቸው እንዲያስቡ ተደርገዋል እድሜያቸው ከ45 እስከ 50 ሲሆን ሰውነታቸው እየቀነሰ እንደሚሄድ፣ አንዳንድ ህመሞች እንደሚመጡ፣ እናም በስልሳ ዓመታቸው፣ የልብ ችግር ሊፈጠር እንደሚችል ተነግሯቸዋል። ይህ አስተሳሰብ የመነጨው ከሰው ጥበብና ልምምድ እንጂ ከመለኮታዊ እውነት አይደለም። እንደ እግዚአብሔር ልጅ ሕይወታችሁ የተለየ ነው፤ እናንተ ተራ አይደላችሁም። እናንተ በዚህ ዓለም ውስንነትና ጎጂ ተጽዕኖ ስር አይደላችሁም። ስለ ጤንነታችሁ በዚህ ዓለም ካለ ጥበብ በሚመነጨው የሰው ውስን ዕውቀት ላይ ተመርኩዞ የተወሰነባችሁን ፈጽሞ አትቀበሉ። ሰውነታችሁ ለዚህ ዓለም ሁኔታ እና ለተፈጥሮ ሁኔታዎች ተገዥ አይደለም። እናንተ መለኮታዊ ሕግ ባለበት በክርስቶስ እና ከክርስቶስ ናችሁ። ሁለተኛ ቆሮንቶስ 517 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፤ አሮጌው ነገር አልፏል፤ እንሆ ሁሉም አዲስ ሆኗል። ይህ ማለት ምንም አይነት ከዘር የመጣ ህመም ወይም ድካም አይኖራችሁም ምክንያቱም እናንተ ከእግዚአብሔር ተወልዳችኋል፣ በዘላለም ሕይወት ተሞልታችኋል። የእናንተ ማንነት ከምድራዊ ዘር አይደለም። በስጋ ቤተሰባችሁ ውስጥ የሚሆን ግድ አይበላችሁ፣ የልብ ህመም፣ የስኳር በሽታ፣ የደም ግፊት ወዘተ በእናንተ ውስጥ ስፍራ የለውም! እናንተ በክርስቶስ አዲስ ፍጥረት ናችሁ፣ አዲስ ቤተሰብ ውስጥ፣ የእግዚአብሔር ቤተሰብ ውስጥ ተወልዳችኋል። በሽታ በሰውነታችሁ ላይ ሊመጣ ሲሞክር፣ በናዝሬቱ በኢየሱስ ክርስቶስ ስም ይህንን በሽታ እቃወማለሁ ከሰውነቴ ውስጥ አስወጣዋለሁ! በሉ። ቃላቶቻችሁ ኃይል አላቸው፤ መለኮታዊ ጤንነታችሁ ለማረጋገጥ ተጠቀሙባቸው። ሰውነታችሁ ተቆጣጠሩ። በልሳን ተናገሩና መንፈሳችሁን አንጹ ከዚያም ስለ ጤንነታችሁ ቃሉን ተናገሩ። ሰውነታችሁ ለቃሉ ምላሽ ይሰጣል። እናንተ የመለኮት ተካፋይ፣ የእግዚአብሔር ሕይወት የተሞላችሁ ናችሁ! አሁን እንኳን እንዲህ በሉ መታመምን እቃወማለሁ። በዕድሜ ወይም ካለሁበት ስፍራ የተነሳ ከሚሆኑ ነገሮች በላይ ሆኜ እኖራለሁ። የደም ግፊቴ ትክክል ነው፣ ልቤ ፍጹም ነው እንዲሁም ሁሉም የሰውነቶቼ ብልቶች በትክክል ይሰራሉ። በዕድሜ ሁሉ በመለኮታዊ ጤንነትና በጥንካሬ እመላለሳለሁ። በኢየሱስ ስም። አሜን። የዛሬውን አጭር ጸሎት አብረን እንጸልይ። ውድ አባት ሆይ በክርስቶስ ስላለኝ የመለኮታዊ ተፈጥሮ እውነታ አመሰግንሃለሁ። ዓለም የምትሰጠውን ውስንነቶች በሽታዎች፣ እና ሁኔታዎችን መቀበልን እንቢ እላለሁ። ሰውነቴ በህይወት፣ በጤንነት እና በጥንካሬ የተሞላ ነው። ምንም አይነት ጉድለት በእኔ ውስጥ አይሰለጥንም ምክንያቱም የእግዚአብሔር መንፈስ ሰውነቴን ሕያው አድርጎታልና። እኔ በመለኮታዊ ጤንነትና ህያውነት እየተመላለስኩ በአሸናፊነት እኖራለሁ። በኢየሱስ ስም። አሜን። ለተጨማሪ ጥናት ሮሜ 8:11፣ የማርቆስ ወንጌል 16:17-18፣ መጽሐፈ ምሳሌ 4 ከ20 እስከ 22።